ከአእምሮ በላይ የሆኑ ገጠመኞችን ማቅረብ ይከብደኝና ተወዋዋለሁ አረ መምህር የምታቀርበው ገጠመኝ እኮ በጣም ቀላል ነው ብሎ እንደዚህ አይነት ገጠመኝ ደግሞ የሚነግሩኝ ሰዎች አሉ አንድ ባለሀብት ደውሎ መምህር አሁን ገጠመኝ ያቀረብኩ ነው የምትለው አለኝ ምንድነው ስለ በእናትህ በእናትህ እኔ ነግርሃለሁ ና በእናትህ ና አለኝ እኮ ተቀይረሃል አልኩት እኔ ነግርሃለሁና ችግር የለውም ያለበት ሁኔታ ታያለህ አለኝ ሄድኩኝ መስገድ መጸለይ ጀምሯል ሰባት ሴት ይዞ ነው የሚተኛው አይጣሉም በቃ እንደፈለገን የሚያደርገው በቃ ማለት ገንዘቡ እንዴት እንዳገኘ ሲናገር አታምኑም። በቃ ባለስልጣን፣ ባለሀብት፣ ምን የሚባሉ ላይፍ፣ ምን ከአእምሮ በላይ የሆንባችሁና እኔ አሁን ብናገር ስክሪፕት ነው ለምትሉኝ ሁለት ነገር አሳማኝ ነገር አለ። እናንተ ማላቀርቡ አንደኛ አያምኑኝም፣ እየስለማስብ ስለማስብ ነው። እናንተ እናንተ ሳትሆኑ አንዳንድ ሰዎች። ሁለተኛ ነገር ደግሞ ለአእምሮአቸው ይከብዳቸዋል። እንዲህ አይነት ነገር እንዴት አቀርባለሁ? በጣም ከቆሻሻ ነገር ነው ይሄ። እንዲህ ተብሎ እኮ ገጠመኝ አይነገርም ብዬ ስለማስብ ለአእምሯችሁ ስለምጠነቀቅ እተወዋለሁ። አሁን አሁን ግን አንዳንድ ጊዜ አንዳንድ ጊዜ ማቅረብ ጥሩ ነው። ልክ እንደዚህ አይነት ገጠመኝ እናት ልጇን ከባሏ ጋር ለማጋባት ልጇን ባላ፣ ምንድነው ልጇን ትዳር እንዲኖራት ለማድረግ ባልየውን መጀመሪያ እናትየዋ ስትገናኘው አይገርምም። ታዛ እኮ ነው ደብተር አዟት እኮ ነው እምትዩ ነገር እንዲሰማሽ ብርምጣ ስትዩ እሺ እንዲልሽ ልጄና አግባለ ሲቲ እሺ እንዲልሽ አንቺ ካል አይሆንም ተብላ ተልከስከሳ ያ ማኑ ጠቋር ይባላል። ጠቋር ከገዛ ልጇ አባልጋ ከገዛ ልጇ ፍቅረኛ ጋር መተታኛ እናት ተይዛ ነው። ምን ታርግሷምኮ መንፈስ ነውኮ ወዳር ለመጀመሪያ እብዱማ ማንች ቢየነግራቸው ለናት ይዋንች በመጀመሪያ ደረጃ ማን ነው? እብደት ምንድን ነው የሚለው ነገር እስኪ እኒው። እብደት ማለት አይምሮ ማጣት ማለት ነው አይደል? አዎ። የአይምሮ በሽተኞች ናቸው እብድ አይባልም ብላችሁ ኮሜንት የጻፋችሁ ሰዎች አላችሁ። ባለፈው እብድ ባላግብታ አግብታ ብዬ ገጠሜ ለቀቅ የላችሁ ነበር አይደለ? የአይምሮ ህመምተኞች ናቸው የሚባለው አላችሁ። አይ አንድን ነገር ስሙን ጠቅሳችሁ ካልተናገራችሁ በስተቀር አይታወቅም። የአይምሮ ህመምተኛና እንደ እኔም ራሴን ካመመኝ እኮ አይምሮ ህመምተኛ ነኝ አይደል አይምሮ ህመምተኛ ዝግምም ይችላል እብድ ግን እብድ የሚባል ስም ተሰጥቶታል። መጽሐፍ ቅዱስም እብድ ብሎታል ዘዳግም 28 ላይ ከምትሰሙትና ከምታዩት ነገር የተነሳ እብድ ትሆናላችሁ ይላል መቼ ህጉንና ስርዓቱን ካልጠበቃችሁ የእግዚአብሔርን ቃል የሻራችሁ ጊዜ ከእግዚአብሔር ቃል የራቃችሁ ጊዜ ላይ ከምትሰሙትና ከምታዩት ነገር የተነሳ እብድ ትሆናላችሁ ይላል ይኸው ህጉን ባለመጠበቅ የሚመጣ ነገር ነው እነዛ ሁለት ባልና ሚስቶች የቤት ሰራተኛዋን ወደ ቤታቸው በማምጣታቸው ባልየውን ጠቀሙት፣ ሚስትየዋን ጠቀሙ፣ እናትየዋን። እንግዲህ ተራው ደግሞ የኔ ሆነ ማለት ነው። ከዛ ሄድን፣ አርሲ ለመሄድ ሞከርን እኔ አልቻልኩም። ምክንያቱም ወደዛ መስመር አካባቢ ላይ ኦሮሚያ ክልል ያሉ የሚኖሩ ሰዎችን ነው መላክ ያለብኝ፣ እና አርሲ ያሉ የኔ ገጠመኝ የሚያዳምጡ ተማሪዎቼን አግኝቼ ላኳቸው ሄዱ። ለምን የፖለቲካ ችግር ስለነበረ እኔ ው ሌላችጥ ሊከቱ ይችላሉ። አንዳንድ ጊዜ የማይሆን ነገር ውስጥ መግባትም ጥሩ አይደለም አለ አስፋልት መሃል ላይ ሆነው ናስቲ ግጨኝ ብላችሁ መኪና ካላችሁ ደፍቶ ጦር የሚያልፈው እግዚአብሔር አምላክህን አትፈታተነው ተብሎ የተጻፈ ይሄ ስለሆነ ማለት ነው ዝም ብሎ እግረኛ የተዘጋጀ መንገድ እያለ በአስፋልት ላይ መሄድ መኪናን መፈታተን፣ ሾፌርን መፈታተን ነው። አ እኔም ደግሞ ጦርነት አለ፣ ሁከት አለ፣ መንገድ ላይ እያገቱ ከመኪና እያ ይረሽናሉ እየተባለ ለምድር ወደዛ አካባቢ የሚሄደው ለምንድን ነው? ውስጥ ፈተና ውስጥ የሚገባው ገና ማስተምረው በጣም ብዙ ትምህርት አለ ብዬ ተውኩትና ሰዎች ላኩኝ። የእውነት እውነት ነው። እዛ ሄዳለች ሴትየዋ። ከዛ አስራችሁ አምጣት ተባለ፣ ተነገረ። ለፖሊስም ለምንም፣ ለምንም ተነገረ። ቪዲዮ እንዲላክ ተደረገ። የኔን ትምህርት የሚያዳምጡ ተማሪዎች፣ ክርስቲያን የሆኑ ፖሊሶች ጋር ሄደው አመለከቱ፣ ተናገሩ እና ሶቤትን ያረፈችው ኢቭን ጸበላ ያለችው የልጅቷ መንፈስ ማለት ነው የት ቤት እንዳለችና የት የቤት ቁጥር የት ሰፈር እንዳለች ነው የተናገረው። ሴትዮዋ ማን ቤት እንዳለች በቀጥታ ሲሄዱ አገኙት። ለምን አገሩን ያውቁታል? ሴትዮዋን አገኟት። ከዛ ትፈልጊያለች ተብላ ወጣች እና ልጅሽን የልጅሽን ባል ያደረሹ ነገር እንደዚህ ጸበል ቦታ ላይ ተጋልጦ እንደዚህ እንደዚህ ነገር ይሄ ነገር ተፈጥሯል ብላችሁ ብቻ አሳዩዋት ነው ያልኩት? ሰት ምናምን አይቻልም፣ አይፈቀድም። ለምን መንፈስ ምናምን ነው አይቻልም፣ ስለማይፈቅድ ነው። እንድታዳምጥ ብቻ አልጓት፣ ሌላ ነገር ተውት፣ ራሷ ትመጣለች ያልኳቸው። አዳመጠች፣ ራሷ መጣች። በቃ በቃ ከዚህ በላይ መፍራትና መሸሽ የለብኝ ምን ያለችው ማለት አሏት። እኔ ልክ የባልየው መንፈስ ስያዝ ደንግጬ ነው የመጣሁት። ይሄ ነገር ማስቆም ከቻልኩኝ ብዬ ነው ግን አልቻልኩም። በቃ አሁን በእግዚአብሔር እጅ ተይዣለሁ ጉሰዱኝ፣ ከአውቶቢስ አስወርዶ ገደል እንዳይጥለኝ፣ እንዳይፈጠፍጠኝ ጉሰዱኝ ብላ እጇን ራሷ እንድትታሰር እጇን ሰጥታ በጧፍ በገመድ በሻሿ ራሷ እንድትታሰር ፈቅዳ መጣች ጸበል ቦታ ላይ ራሷ። ይሄ የሆነው ግን የሚገርማችሁ እሱ ጸበል ከገባ በኋላ መዝሙር 11ን መዝሙር 34ን መዝሙር 58ና 68 መዝሙር 138ን ጸልዮ እኔ ላይ ያለህ መንፈስ ወደ ነበርክበት ተመለስና ሴትዮዋን ስበ ሀምጣ ብሎ ስለ ጸልየም ጨምር ነው። ባልየ በጣም ጠንካራ ሆኗል። ጎበዝ ሆኗል። እንኳን ዘንቦብሽ እንዲያውም ጤዛነሽ ይላል አማራ ሲተርት። እንኳን መጀመሪያም ጨዋ እንኳን ዛሬ መንፈሳ የሆኑ ያኔም ጨዋ እያለ ጎበዝ ነበረ። መዝሙረ ዳዊትን ጸልዬ ነው የምወጣው። መኪና ይሳልኛው መዝሙር እግዚአብሔር እረኛዬ ነው የሚለው እሱን እስከ መጨረሻ ጸልያለው። ከዛ በኋላ ነው የምወጣው ነድቼ የምሄደው። የስሙና ኃይል ተከተለን፣ እረኛችን አንተ ሁን ማለት ትልቅ መሰረታዊ፣ ግን ሞኝ የሚመስል በእምነት ግን ትልቅ ብርቱ ህይወትንና ነፍስን መንፈስን የሚያድስ የጥበቃውን ኃይል የሚጠራ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 እግዚአብሔር እረኛዬ ነው የሚለው ነገር ከባድ የጸሎት ብርታትና ጉልበት ነው። ቤተ ክርስቲያን ተሳልሞ ሲወጣ አንዲት ሴት ካጠገቡ እየሄደች አሁን ወደ ቤት ሄጄ ልብሰን ቀያይሬ፣ ያንን የተወጣጠረ ልብስ ቀያይሬ ይህ ልጅ በልብስ ካልሳብኩትማ በፍጹም በቃ ያቺን ሚስቱን ሊተውልኝ አልቻለም በቃ አምላኬ መንቢ አለኝ ምናምን እያልሽ እያሰበች ነው የምትሄደው። ደንግጦ ዞር ብሎ አይቷት አንቺ ምንድን ነው የምትይው አላት። ምን አልኩኝ አለችው። ንስሓ ግቢ ተመለሽ አልቀሽ ሲላት ደነገጠች። ከዛ ንቃርጋያዘች እንደዚህ በምን አወቅሁ አሁን ያወራሁት ያሰብኩት ነገር በአፌ አውርቼው ነው ስትለው ጊዜ አዎ አላት እንደዚህ ብሎ ከዛ እሱ አላወቀም። በአፌ አወራች መስሎታል። ምክንያቱም ነጠላት ለብሳለች። ባፌ በፍጹም አላወራውትም አለች። በፍጹም ባፊ አላወራሁትም። እንግዲህ አሁን ነው ትዝ የሚለው፣ እሱ ባፊ አላወራሁትም እና በምን አውርታውን ታ የሰማዋት ብሎ። ልጅቷት እያለቀሰች ነው ተመልሰው ቤተ ክርስቲያን እያለቀሰች ከቅዳሴ እኮ እየወጣች ነው፣ ነጠላ ልብሳ እንደዚህ የምታወራው የሰው ፍቅ ሚስቱን ትተውላት እሷን እንዲያገባት ነው የምትፈልገው። እግዚአብሔር የምትጠይቀው ይህንን ነው፣ የማይሆን ስዕለት ማለት ነው። ጌታን ምን አሉት ምእመናን፣ በወቅቱ የነበሩት ምእመናን ምን አሉት? አንዷ ሴት ቀርባ እንዲህ አለችው። ጌታ ሆይ በነገስክ ጊዜ ዙፋን ላይ በተቀመጥክ ጊዜ አንዱ ልጅን በግራ አንዱ ልጅ በቀኝ አንግሥልኝ አለችው። የምትለምኑትን የማታውቁ ከንቱ ትውልዶች አላቸው። ለልጆችሽ እኮ ሞት የተመኘሽው አላት። እኔስ የምነግሰው በመስቀል ላይ ነው ማለት ነው። በመስቀል ላይ ሲነግስ አንዱ በግራ አንዱ በቀኝ ይሰቀሉ ማለትሽ እኮ ነው አላት እና አና ጊዜ ምን ለምነውን አናውቅም በጣም ደንግጦ ይሄ ልጅ በር ላይ ቆሞ ቤተክርስቲያን በር ላይ ቆሞ ጠበቃት ሄዳ እስክትመለስ ከዛ በኋላ እስቲማይልኝ በማርያም ባፌ አላወራሁትም ቢያት ይህ ማርያምን ባፌ አላወራሁትም አለች በልቤን ያሰብኩት እንዴት ባፌ አወራዋለሁ አይ ከጭንቀት ሽ የተነሻ አውርተሹ እንዳይሆን እየወተ ወትኳት ሄድኩኛል ከዛ በኋላ ሰው የሚያስበውን ነገር መስማት ጀመርኩኝ እንዲህ ብሎ ደነገጠ እቤት ሲገባ ሰራተኛዋ የቤታቸው ሰራተኛ መሯታል ለልጁ ለብቻው ነው ምግብ የሚሰራለት በህመሙ ምክንያት ይሁን አላቅም፣ ብቻ በዚህ ለዚህ ልጅ ለብቻው ነው ምግብ የሚሰራለት እና ምርር ብሏታል የሚሰራው ምግብ። ከዛ መጥቻ ያለው ምሳ ስጪኝ ሲላት ጊዜ ማነው ቁርስ ስጪኝ ሲላት እሺ ብላው ገብታ ድፍት ባረጋ፣ አንተስ እንደ መሞቻ በቀረበ አለች። ድምፅ ነው የሰማሁት በጆሮዬ በትክክል አሁን እንደምትሰሙት ማለት ነው። መንፈስ ቅዱስ ለምንድነው ድሞት የተመኘሽ ምን አረኩኝ አልኳት። በተሰቀለው እኔ እኮ ባፌ አላወራሁም፣ በልቤ እኮ ነው ያሰብኩት አለች እንደዚህ ብላ ደነገጠች። ከዛ ወዲያውኑ የሚገርማችሁ ነገር ቅዱስ ጊዮርጊስ ተወዷች ቅዱስ ጊዮርጊስን ተወዷለች። እና የእኔ አባት እንዳትረግጠኝ፣ እንደባለፈው እንዳትረግጠኝ አለች። ለካ ከዚህ በፊት ክፉ ነገር አውርታ ቅዱስ ጊዮርጊስ በህልም መ በፈረስ ረግጧት፣ ጠዋት ስትነሳ ሽንጧን አሟታል። ቅዱስ ጊዮርጊስ በፈረስ ረገጣት። ትወደዋለች፣ ቤተሰቦቿ ዝክሩን ያዘክራሉ። ጊዮርጊስን በጣም ነው የምትወደው፣ ግን ክፉ ነገር ታደርጋለች። እና ሽንጧን ረግጣት ጠዋት ስትነሳ ሽንጧን አመማት። እዚህ ጋ አንዳንድ ጊዜ ምናልባት እናንተም የምታውቁ ከሆነ በሕልማችሁ በጣም ስትሮጡ ስትሮጡ በጣም ስትታገሉ የሆነ ገደል ስትሮጡ ወይም ደግሞ ስትወጡ የሆነ ነገር ሊጫናቸው ሲል ስትገፉት ቆይታችሁ ስትባንኑ ሰውነታችሁ ላብ በላብ ሆኖ አላጋጠማችሁም? እኔ አጋጥሞኛል። የሆነ ሚናድቢ ነገር ያለ መስሎኝ ስጫነው ስገፋው ቆየሁኝና ከእንቅልፌ ስነሳ ምንም ነገር እጄ ላይ የለም ውጥር ብዬ ሰውነቴ ላብ ላብኝ፣ ያጋጥመኛል። ስሮጥ በጣም ሮጥ አለው ከእንቅልፌ ስነሳ ላብጥ ምቅ አድጎኝ፣ በቃ እየሮጥኩ ነበረ። በስጋዬ እንደሮጥኩኝ አወቁት፣ የዛም ግን አልተነሳው። ነፍሴ ምን ያህል ስጋዬን ታስጨንቀው እንደነበር፣ ወይም ስጋዬን ነፍሴን ምን ያህል ያስጨንቀው እንደነበር የተረዳሁት የዛን ጊዜ ነው። እውነት የሆነ የማናውቀው ሌላ ኃይልና ሌላ ዓለም አለ ብዬ የበለጠ እንድደመድም የሚያደርገኝ እንዲህ አይነቱ ህይወት ነው። ቅዱስ ጊዮርጊስ ስዕል ስር ሄዳ እንዳትረግጠኝ ድጋሚ እንዳትረግጠኝ ቅዱስ ጊዮርጊስ ተሰቃይችን ሄዳንኩት ከሰባት ቀን በኋላ ምረኸኝ በፀበሪ ተምሪ ማምስል ጊዜ ምን ሆነሽ ነው ብዬ ብድግ አርጌ ንገርልኝ ንገርልኝ። እኔ በአፌ አላወራሁትም። አንተ ልጅ የሰው ልብት እንዴት ነው ይሄ ነገር እንዴት እንደዚህ አሰብከው? አለችው። እውነት ነው አላት። አዎ አስቤዋለሁ። ለምንድነው እንድሞት የፈለግሽ? አላት። ሰለቸኝ መረረኝ ወጡ ለእህቶችህ ለብቻ ነው የምሰራው፣ ለእናትህ ለብቻ፣ ለታመሙት እናትህ ለአንተ ለብቻ፣ ስድስት ሶስት ወጥ ነው የምሰራው። ግራ ገባኝ፣ ተጨነቅኩኝ፣ አለች እና ደግሞ ስትመጡ ሁላችሁም ትፈልጋላችሁ ምግብ፣ ተዋከብኩኝ ስትል የኔን ምግብ ከአሁን በኋላ እንዳትሰሪው? እንዴት ከአሁን በኋላ ለማንም እንዳትናገሪ። በሶስት ቀን በሶስት ቀን ነው የኔን ምግብ የምትሰሪ፣ በቀን በቀን እንዳትሰሪ። ፍሪጅ ውስጥ አስቀምጪው፣ በሶስት ቀን ስሪ አለት። እሺ አለች። ከዛ ደነገጠች። ለማንም አልተናገረችም ዝም አለች እና ወንጌል መጥቀሱ ቅዱሳንን፣ የሐዋርያትን መጻሕፍት ብቻ ገልጦ በማንበቡ አይደለም የሚመጣው ይሄ ጉዳይ፣ በመመርመርም ዘመኑን በመዋጀትም የአባቶቻችንን ስንክሳርና ገድሉን በመጎብኘትም ጭምር ነው እና ቤተሰቦች፣ ውጤታማ እየሆንን ነው። አዎ ውስጡ ውስጡን ሥር እየሰደደ እየሄደ የባዕድ አምልኮ ጨልዮ ምኑ ምኑ ማስጣል የሚቻልበት ትምህርት እየተዘረጋ ነው። አዎ የዛን ያክል ዲያቆናት፣ ካህናት እያዳመጡ ቢሆንም በከፊል ደግሞ እኛን የሚቃወሙና የሚሰድቡ ገና መምህር ግርማ የሚለው ነገር ሲነሳ ወይም መምህር ተስፋዬ የሚያጠምቁ አባቶች የሚባል ነገር ሲነሳ አብሻቸው የሚነሳባቸው ደግሞ ሰዎችም አልጠፉም። ስንሄድ ወደ ገጠር ክልል የሚገላመጡን፣ ውጡልን ከዚህ የሚሉን አልጠፉም። ልክ ኢየሱስ ክርስቶስ ወደ አንዲት ከተማ ሄዶ በመቃብር ስፍራ ላይ ይጮህ የነበረን አንድን ሰው ሲፈውሰው እዲያ ያሉትን አጋንንቶች ውጡ ሲላቸው ወደ አሳማዎቹ ገብተው አሳማዎቹ ገደል ገቡ ነው የሚለው። አጋንንቶች የገቡባቸው ሰዎች ገደል ነው የሚገቡት። ስለዚህ አጋንንት ሲደነብር እንዴት እንደሚያደርግ በአሳማዎቹ ማየት ይቻላል። እና የነዛ የአሳማዎቹ እረኞች ግን ውጣልን ሂድልን፣ ከሀገራችን ከዚህ ሰፈር ውጣልን ብለው ነው ኢየሱስ ክርስቶስን የሰደቡትና ያባረሩት። አያችሁ፣ ሰው ሲድን አይወዱም። አሳማዎቻቸው ገደል ስለገቡ ግን ቢዝነሳቸው ተናካባቸው። አሁንም ያሉት ደብተራዎች እነዛ ናቸው። ውጣልን፣ ውጡልን ከሀገራችን ሂዱልን ከዚህ እናንተ። ሐሰተኛ አጥማቂያን በሚል ስም ለጥፈውብናል። እነሱ የሚያደርጉት ነገር ግን ሲጋለጥባቸው እኛ ላይ ነው። እንግዲህ አብየ ንከክ ወደምየ ልክክ ነው። እነሱ የሚያደርጉት ነገር ጥበብ ነው። መስተፋቅሩ፣ ግርማ ሞገሱ አፍዛ ደንዝዙ፣ ስንቱ ስራ የሚሰሩት ነገር በሙሉ ሰው አዳብት አድርጎት ፈዞላቸው ደንዝዞላቸው ስለሚኖሩበት ምንም ችግር የለውም። አያችሁ እኛ ግን ይህን ስናጋልጠው ግን አስተኛ አጥማቂያ ብሎ የሚል ስም ለጥፈዋል። ስለዚህ ውጡልን ያሉት ልክ አሳማዎቹን ይጠብቁት እንደነበሩት እረኞች ነው። ለምን ሰው ዳነ? ለምን ጨሌጥ አለ? ለምን ከአሳማ እኩል የሚመሳሰለው መንፈስ ለምን ወጣ? እንዲህ በቲክቶክ አንድ የሆነ ቪዲዮ ይቺ ገረመኝ። የገጠር ሰው ነው የከፈተው ቲክቶኩን እና አህያና የሆነ ወጣት ጎን ለጎን ቆሞ ፎቶ ነው ቪዲዮ ለቀቀና ምን አለ እንደው በገጠር ክልል ላይ አህያውን ያልተገናኘ ወጣት አለ ብሎ እኔ እንዲያውም ቃላቱን አስተካክየ ነው አህያውን እንትን ያላደረገ ማን አለ እስኪ ትውስታ ያለበት ይጻፍ ብሎ ኮሜንት አልጻፈም በጣም የሚገርመው ቪዲዮ ለቀቀ እንደዛ አድርጎ በና በጣም እሱ ነው የጻፈው አዎ አውቃለሁኔም አውቃለሁኔም፣ አረኒም ወንድሜ እህቴ በቃ የማይሉት ነገር የለም እና ደነገጥኩኝ። እንዲህ ይሄ ነገር ኖርማል ነው እንዲህ አህያ መገናኘት ብዬ እስክል ድረስ እና በዚህ ልክ ገጠር ክልል ውስጥ ሰዶማዊነት ወይም ደግሞ ሳይታወቃቸው ቆሻሻ የሆነ ነገር እንደገባባቸው እንኳን ስናስተምራቸው እንኳን ደንግጠው የሚነቁ ሰዎች እንዳሉ ሁሉ ይህንን እንኳን በማጋለጣችን የገጠሩን ሰው እየሰደብን እንደሆነ አድርገው ደግሞ የሚሳደቡ ሰዎች አሉ። እውነታውን ስለገለጠ እና ውጡልን ከሀገራችን ከመንደራችን የሚሉት ማን እንደሆነ ይታወቃል። የአሳማ ነጋዴዎች። አጋንንቱ ከሰው ወጥቶ ነው አሳማ ላይ የገባው። አጋንንት ከሰው ሲወጣ ደስ የማይላቸው ፍጥረቶች ዘወትር ይጮኻሉ። ደስ የማይል ምሳሌ ቢሆንም አንዳንድ ሰዎች የሚጠቅሷቸው ጥቅሶች አሉ። የመጽሐፍ ቅዱስ ጥቅስ ባይሆንም አባባሎች ናቸው። ግመሉም ይሄዳል ውሾቹም ይጮሃሉ ብሎ የሚሉት ነገር አለ እና ምንም እንኳን ባልወደ ይሄን አባባል አንዳንዴ ውሾች የሚለውን ሀሳብ ዝም ብሎ በሚጮሁ ሰዎች መስሎ መመሰሉ የሚጠቅም ይመስለኛል። ውሻ የሚለውም በአጋንንትን ውሰደው፣ ምክንያቱም ለሰው አይመጥነውም። ግን ዘወትር አጋንንት በሰው አንደበት ላይ ሆነው ሰዎችን ይነቅፋሉ፣ እኛንም ይዘልፋሉ። ግመሏ ግን ዝም ብላ ትሄዳለች እና ግመልና ሽንት ወደ ኋላ ነው ይባላል። ሁልጊዜ ከበስተ ኋላ ነው ብዙ ጉድ ያለው፣ በጣም ብዙ ነገር ከበስተ ኋላ ነው ያለው። ታሪካቸውን ሲያጠኑ እኛ ላይ አፋቸው የሚከፍቱ ሰዎች ወደኋላ ሄድ ብሎት ታሪካቸውን ሲያጠኑት ምን እንደሚያጋጥማቸው ያውቃሉ እኮ፣ ምን እንደሚሰሙ ያውቃሉ፣ ምን ትዝ እንደሚላቸው ያውቃሉ። ግን ላይ ምሰል በቃ ለቤተክርስቲያን ተቆርቋሪ ለመምሰል አለሁ አለው ለማለት የማስመሰል የድራማ ህይወት እንዲያውም አንደኛ ነው። አርቲስቶች ይሻላል እኮ በትወና ይከፈላቸዋል። አስመሳይ ሆኖ ጫትቃሚ አጫሽ ምናምን ምናምን ሆነው ጠጭ ሆነው ይተውናሉ ህይወታቸው ላይ ላይኖርም ሊኖርም ይችላል። ግን በቲክቶክና እና በዩቲዩብ ላይ ያሉት አጉል መንፈሳዊ መንፈሳዊ የሚያጫውታቸው ሰዎች ግን የእውነት ለመምሰል ይሞክራሉ፣ ሳይሆኑ ማለት ነው። ቅዱስ ቁርባን በመቀበል ዙሪያ በመስገድ በመጾም፣ በመጸለይ ዘውትር በመስጋት ዙሪያ ቢመዘን ማን እንደሚበልጥ ይታወቃል እኮ የሚገርማቸው የመናፍስትን ሴራ ትምህርት የሚያዳምጡ ሰዎች እንዴት መናፍስትን ሴራውን አጋልጠን ለንስሐዎት እንደምንበቃ ምን ማማር ተማሪዎች የት ህይወት ውስጥ እንዳለንና በምን ደረጃ ላይ እንዳለን ይታወቃል። እግዚአብሔር ይመስገን በቂ እውቀት ላይ ኖረን ይችል እንደ አብነት ትምህርት ቤት እንደ ነገረ መለኮት ተማሪዎች እንትኑን ዘርዝረን ላንናገር እንችላለን ወይም ላትናገሩ ትችላላችሁ ጊዜ ከጊዜ አንጻር ማለት ነው። እንደ ምእመንነታችሁ የሚበቃችሁን መረጃ ብቻ ይዛችሁ ስላሴ ሶስት አንድም ሶስትም መሆናችሁን ማወቅ በቂ ነው የሚል ሰው አለ። አንዳንድ ጊዜ ኢየሱስ ክርስቶስ አዳኝ እንደሆነ በቂ ነው ማወቄ፣ ከዚህ በላይ አያስፈልግም። መቤት ቅድስት ድንግል ማርያም እንደምታማልደኝ፣ መላእክት እንደሚያግዙኝ፣ ቅዱሳን እንደሚያማልዱኝ ማወቄ አይበቃኝም እንደ ይላሉ። በቃ ትክክል ነው። ከዛ በላይ እንደ ሥነ መልኮት እንደ ነገር መልኮት መምህራን መሰንተን አይጠበቅባችሁም። የመዳንን መንገድ ካወቃችሁት እና በጣም በጣም ጠንካራ ክርስቲያን ሊያደርግ የሚችል አስተምህሮ እንደሆነ ስለሚታወቅ ነው። ይህን ትምህርት ከስር ከስር የሚሸረሽሩትና የሚቦረቡሩት እና እኛስ ውጤታማ ሆነናል። የሚያገቡም አሉ፣ የሚታረቁም አሉ፣ ከሌላ እምነት የሚመለሱም አሉ። የሰነፉትም የሚጠነክሩበትም ትምህርት ነው። እኔ በጣም ብዙ ተምሬበታለሁ እና በእውነት ወደኋላ የለም ወደፊት ነው። በቃ ወደፊት ወደፊት ወደፊት ሲውላችሁም ወደኋላ የለም ወደፊት የሚለውን ሀሳብ ገልብጦ የጸሎት ኃይል ይወረውራል። እግዚአብሔር ይሄ በመጽሐፍ ቅዱስ ውስጥም በስንክሳር ውስጥም አለ። መልሶ ወደራሱ ራሱ ይሁንበት ተብሎ የሚባልበት ጊዜ አንድ ጊዜ እኔም እንደዚህ አጋጥሞኛልና፣ በተደጋጋሚ መንፈስ ይልክብኝ ነበር አንድ ደብተራ። ይህ አሁን ለማንም ሰው አልተናገርኩም። አሁን ዛሬ የምነግራችሁ እንደ ከንቱ ዳሴ እንዳታዩብኝ፣ ትምህርት እንዲሆናችሁ ነው። ትምህርት የሚሆናችሁ ደግሞ መናፍስትን ከሰው አስወጥተን ወደ ሲኦል መሸኘት የምንችልበትን አቅም እንድንችል አድርገው አባታችን ያስተማሩንና፣ በጣም በተደጋጋሚ መንፈስ ይልክብኛል። በተከታታይ ሶስት ቀን የምትቆርቡ ከሆነ ቤተሰቦች የአንደልቢ መንፈስ ይያዛል። ይ ይታወቃል። እምነታቸው በግ ሊሆን ይችላል። ሶስት የተለያየ ደብር በተከታታይ ሶስት ቀን ስጋው ደግሞ ተቀበሉ። ስትቀበሉ ያንን ድግምት የሚያደርግባቸው ሰው ካለ የሚያሳድስባቸው ሰው ካለ እሱን ስሙን ጽፋችሁ እግዚአብሔር ሆይ ይህን ሰው እባክን አስተምረው እግዚአብሔር አይደል የሚያስተምረው? መቼም በመጥፎ ያስተምረው፣ በደግ ነገር የሚያስተምረው ሰው ቢሆን ኖሮ ተበቅ እንትን ገለዋለሁ ቆይ፣ እሱ ባልሰራለት ባልሳራለት ይላል እግዚአብሔር ግን መልካም ትምህርት ነው የሚያስተምረውና እግዚአብሔር ሆይ እባክህን የሚል ይሄን አንድ ርድ የሚልክብኝን ደብተራ እባክህን አስተምረው ብዬን ያልኩት፣ በጣም በተደጋጋሚ ሊገልጽላችሁ በማልችለው መንገድ ያስጨንቀኝ ነበረ። በተለይ በተቅማጥና በትውከት ማለት ነው፣ በጨጓራ በተደጋጋሚ ልክቤ ነበረ እና አቅም የለኝም፣ ብርታቴ ኃይሌ ጥንካሬ አንተነ፣ እኔ ኃጢአተኛና በደለኛ በቃ በጣም ጨነቀኝ። ሲጨንቀኝ ጊዜ መናፍሶቹ ያው አርጋኖን ጸሎት ልክ ጸልዬ ከጨረስኩ በኋላ ተያያዙ፣ እና ይሰሙኛል ብዬ በማመን ማለት ነው ሄዳችሁ አስተምሩት እና ለአንድ ወር ያክል እኔን ያሰቃየኝን ስቃይ እኔ እንዳልጸልይ ነው እንግዲህ ተቀማጥቶ ከቱ ምኑ ሚልክብኝ እንዳልጸልይ አይደለ እኔን ያሰቃየበትን ስቃይ ራሱ እንዲማርበት አድርጉና ተመልሳችሁ መጣችሁ መምህር ጋር ትሸኛላችሁ አልኳቸው። አንድ ወር ሙሉ ሰውየውን አዝረጠረጡት። ከዛ ተመልሰው መጡ። ራሱ የላክብኝን መንፈስ ነው መልሽ የላኳቸው። ተመልሰው እንዲመጡ ያረኳቸው ለምደ ሰውየ እንዳይገሉት ነው። ሰውየውን ከገደሉት ያው የሰው ነፍስ ማጥፋት ነው የሚሆነው። ሰውየውን ለምን ላከን እዛ ቦታ አስያዝከን። ልክ እንደ ቅድስት ዮስቲና ማለት ነው። ለመተፋቅር ተልከው ሄደው ዮስቲና ቃጠለችን ብለው መጥተው ለቆጵሪያኖስ ሲነግሩት፣ እንዴት እሷ ጋር ያለው ኃይል ያቃጥላቸዋል ብሎ መናፍስቶች ሁሉ ተቃውሟቸው ነበረ። እና መናፍስቶች ብዙ ጊዜ ሲያዙ ያንን ሰው ይገላሉ፣ ያጠቃሉ፣ ለምን ተላክን፣ ለምን ላከን ብለው ይመታሉ። እና ሄደው ሰውየውን ልክ እኔን እንዳደረጉኝ አድርገውት እንዲመለሱ የሚያደርጓቸው። ከዚያ ተመልሰው መጡ። ከዛ አባታችን ጋር ሲሄድ ተሸኙ ማለት ነው፣ ወደ ሲኦል ተሸኙ። ያ ማለትም ማለት ነው አገራቸው መሄጃቸው እዛ ስለሆነ ሄዱ፣ በቃ ይሄ ደብተራ የሚገርመችው ዛሬ ጓደኛዬ ነው የሚያስጨንቀኝ የነበረው ጓደኛ ስላችሁ፣ በቃ ተቀራርበን ሰላም እንባባላለን። ትቶታል አቁሞታል፣ ይህን ስራው። ለምንድን ነው ይሄ ነገር የሆነው? እግዚአብሔር ሆይ አስተምረው ስላልኩኝ ሰውየውን ነፍስ አተረፈልኝ። ይህ ግን አንድ ተራ ኃጢአተኛ ነው። ያ ምንድን ነው? አሳልፋችሁ ለማን ነው መስጠት ያለባቸው? ለስጋው ደግሞ ስጋው ደግሞ የሚበቀልላችሁ ደግሞ ስጋው ደግሞ መቀበል ማለት ከንቱ ዳሴ አይደለም፣ ክርስቲያናዊ ግዳጃችን ነው። ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። እና ውጤቱን ሳይ በራሴ ላይ ደስ ይለኛል። እናንተም ውጤቱን እንድታዩ ትፈልጋለሁ። ይህንን ማድረግ ይቻላልና ወንድሞቹን አመጣ። አሁን ከወንድሞቹ ጋር እየተፋለ ያንን ግቢ። አንዳንድ ሰዎች መተት ቀጥታ የሚመትቱብህና በምቀኝነት የሚነሱት ውስጣቸው የዛሩ መንፈስ ስላለ ክፋት ካላከናወኑ አይረኩም። አንተ ላይ ካልመተቱ ጨርቅን ቆርጠው ወደ ጠንቋይ ካልወሰዱ አይረኩም። ለምን ነው የማይረኩት? መንፈሱ በነሱ ህይወት ውስጥ ተንኮልን እንደ ግብር አድርጎ ስለሚይዝ ነው። ግብር ነው ያ ራሱ ምቀኝነት ግብር ነው። ክፋት ግብር ነው። እንዲህ ካደረጉለት ሰውነታቸውን ወይም ጤናቸውን አያማቸውም፣ አይነካቸውም። እድላቸውንም ከፈት ያደርጋል። ለምንድነው የሚከፍተው? ግብር ነዋ። እዚህ አንድ ነገር ካልገበሩ ያንተን ህይወት ለተንኮልና ለግፍ ስራ ካላዋሉት እነሱ አይቀናቸውም። ለዚህ በቀጥታ ያንተ ህይወት ላይ አደጋ ይሰነዝራሉ ማለት ነው። የዛር ልጆች ይህንን ያደርጋሉ። እየሰማችሁ ነው። እስቲ ካጠገባችሁ ዝም በሉ በሏቸው፣ የሚጯጫሁትን ዝም በሉ። ሌላው ደግሞ ይሄ የዛር መንፈስ አመልና ሱስ ለየት የሚያደርገው መብላት ነው። መብላት ዝም ብሎ መጠቅጠቅ፣ መብላት፣ መብላት፣ መብላት የተስማማ ይመስልሃል፣ ግን የሚበላው ዛሩ ነው። ስለዚህ ጨጓራ የሚፈጭ ይመስልሃል፣ የሚፈጨው መንፈሱ ነው ከውስጥ ስላለ። መብላት፣ መጠጣት፣ ቁማር ማጫወት፣ ገንዘብ ማባከን ገበያ ወጣችሁ በሰላም አለመመለስ፣ ገንዘቡን ጨርሳችሁ መመለስ፣ ቡራ ቡሬ ጨርቅ መግዛት፣ ቀያይ ምናምን ደም የሚመስል ነገር መግዛት፣ ቀይ መውደድ ወይም ደግሞ የተለየ ጥለት ያለው አካልን ሄዶ መግዛት ወይም ቀለሙ በጣም የደመቀ ነገርን መግዛት፣ እነዚህ እነዚህ የመሳሰሉት አለፈቃዳችሁ የዛሩ መንፈስ የሚያከናውነው ተግባር ነው። ይህ ወገን ታዲያ ከጾምና ከጸሎት በቀር አይወጣም። ወንዶችም ከሆኑ የበለጠ የሚፈተናቸው መንገዶች አሉት። ደክመው ደክመው ባዶ ማድረግ፣ ቀኝ እጃቸውን መያዝ እንዳይሰሩ፣ ዓይናቸውን መያዝ መጋረድ፣ ወደፊት የሚሄዱበትን አኩሃንና አኗኗር ማጨላለም። እነዚህ የዛሮች ምልክቶች ናቸው። ስለዚህ በዚህ አይነት ሁኔታ ነው የተጎዳነው። እና ይሄ የዛር መንፈስ ሚስጢራዊ ጠባያዎቹ ደግሞ የማድፈጥ ችሎታው እጅግ በጣም የረቀቀ ነው። ሚስጢራዊ ባህሪያቶቹ እጅግ በጣም የተራቀቀስ ባህሪያቶች አሉት። የመደበቅ ዋና መስመሩ ትከሻህና ግራና ቀኝ ትከሻህን ቢሆንም ግን ልብ ውስጥ ይደበቃል። ልብ ላይ ቁጭ ይልና ልብን ይበታትነዋል።